አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 15 የቀጠለ። ነዳጁን ረግጦ ወደፊት መገስገስ ጀመረ። ወደ ኋላ መሄድ ፈልጎ ከተማ ውስጥ ቢሆን ኖሮ ኤልያስን ያለበት ፈልጎ በያዘው መኪና ቢጨፈልቀው ደስታው ነው። ምንም ማመን አልቻለም። ሁሉ ነገር ግራ ገብቶታል። አለም ተደበላለቀችበት። እየነጋ ሳይሆን እየመሸ ያለ መሰለው። ለእናቱ ሄዶ ምን እንደሚነግራት ግራ ገባው ገባው ምን እንደሚያደርግ አላውቅም ምን እንደሚያደርግ አያውቅም። አህመድ ለሰርጉ እየተዘጋጀ ባለበት ሰዓት ለጋሻ አክመል እንኳ የሚላቸው ነገር ጠፋው። አሰላም አሌይኩም ወረሀመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች፣ እንደ ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆየሁ የዛን ቀን በሰላም ፈትቼ ዋለሁ ካላቸው በኋላ እንዲህ መሆኑን ሲሰሙ ምን ይላሉ? የእሳቸው ልጅ የአህመድ የቀጣይ ሕይወት ሚስቱ ምን ልታስብ እንደምትችል ሲያስብ የሰፈሩ ሰው በሙሉ እድሩ፣ ስለሱ ምን እንደሚል በዚህ ሰዓት ምን እየተወራ ምን እየሆነ እንዳለ ማሰብ ከበደው። ኤልያስ ቀጠለ። አንድ የመጨረሻ ነገር ልንገርህ። እኔ ኤልያስ ያው እንዴ ያው እንዴ ግራዬ ሁሉ ቀኝ ጎንም አለኝ። ስለዚህ በክፋት ለብቻ አልለቅህም። ይሄን ሁሉ ካሳጣሁህና ንብረቶችህን ከቀየርኩብህ በኋላ መቼስ በህይወት ኑር ብዬ አንተ ላይ መፍረድ በጣም ጭካኔ ነው። ስለዚህ ራሴ ወጪ አውጥቼ በራሴ ነዳጅ፣ በራሴ ጥይትና በራሴ ሰዎች አማካኝነት በሰላም እንዲታሸልብ እድሉን ሰጥቼሃለሁ። ተጠቀምበት ሀሀሃ አለና ስልኩን ዘጋ። አህመድ ያለው ነገር አልገባውም ነገሩ ግልጽ የሆነለት ስልኩን ወደታች ወርውሮ በድንጋጤ እንዴት ተሞላ በስፓኪዮ በመስታወቱ በኩል ከኋላ ሚወጡት ሶስት ጥቋቁር መኪኖች ሲመለከት ነው። እነዚህን መኪናዎች ያውቃቸዋል። ትናንት ኤልያስ መጥቶባቸው የነበሩት የሱና የጋርዱ መኪናዎች ናቸው። ግን ኤልያስ መኪናው ውስጥ የለም። እዛ ሆኖ ንብረቱን እያሸጋገረ ነው። በቃ አህመድ ብቻውን ባለበት እዚሁ ሊያጠቁት ተሰብስበው እንደመጡለት ገባው። አህመድ የመጨረሻ ሰዓት ላይ እንደደረሰ ምንም ማድረግ እንደማይችል ከዚህ ከሚመጣበት በለአ ራሱን ለማውጣት የቀረው አማራጭ እንደሌለ ገባው። ያኔ ነዳጅ የረገጠ እግሩ ይንቀጠቀጥበት ጀመር። መሪውን መጨበጥ አቃተው። መኪናው ሚዛን እስከ መሳት ድረስ ይዛነፍበት ጀመር። አንድ ነገር ማድረግ አለበት። የመጨረሻ ድርጊት ቶሎ መፈጸም እንዳለበት ስለገባው በጥድፊያ ያደረገው ያደርገው ጀመር። ይህም ሻሀዳ መያዝ ነው። የሞት አፋፍ ላይ እንዳለ ስለተረዳና ተስፋ መቁረጥ ውስጥ ስለገባ አህመድ ደጋግሞ ሻሀዳ ይይዛል። ቅጽበት፣ ደቂቃዎች፣ ሴከንዶች አልቆጠሩም። ከኋላ በፍጥነት የጥይት ሩምታ መኪናው ላይ መዝነብ ጀመረ። አህመድ ድምጹን ጮክ አድርጎ ሻሀዳ መያዝ ጀመረ። አሸሀዱ አና ላኢላሀ ኢላላህ አሻሀዱአና ሙሐመድ ራሱሉላህ። ጌታዬ ነፍሴን ተቀበላት አለ አህመድ። በእጅጉ ህይወት ጠበበው ወደ ጌታው መንገድ ሊያመራ አይኖቹ ጨፈነ ጨፈነ። ውድና የተከበራችሁ ይናቤተሰቦች እንግዲህ ይሄ ታሪክ የእውነት በጣም ነው የሚያጓጓው ማለት ነው። በክፍል አስራ ስድስት የምንገናኝ ይሆናል። አህመድ የእውነት በጥይት ተመቶ ማለት ጥይት እነሱ እየተኮሱበት ነበረ። እሱም ደግሞ የመጨረሻ የህይወቱ መጨረሻ ላይ ስለሆነ ሻሃደ ይዟል። እና ሞተ ወይስ አልሞተም የሚለውን ደግሞ ክፍል አስራ ስድስት ላይ አብረን የምንሰማ ይሆናል። እኔ ራሴን በጉጉት እየጠበቅኩት ነው እያነበብ ያለሁት ማለት ነው። የእውነት በጣም ነው የሚያሳዝነው ግን አንዳንድ ጊዜ የሆነ ታሪክ ስታነቡ የሆነ ቀለል አድርገን እናየዋለን፣ ግን ደግሞ ውስጥ ይነካል ማለት ነው። በጣም ነው የሚያሳዝነው ይሄ ታሪክ። እውነተኛ ታሪክ ነው ብዬ አስባለሁኝ። የእውነተኛ ታሪክ ደግሞ በጣም ልብ ይነካል። እንግዲህ አስባችሁታል። የአህመድ አባት ሀብቱን ሰብስበውለት ባለ ሀብት አድርገውት እሳቸው ወደማይቀረው ወደ አኼራ ሄደው ነበረ ሄደዋል ማለት ነው። ግን እሱ ደግሞ አሁን ያላቸው እሱ ብቻ ነበረ። ያንን ሀብቱን ይዞ ደስታውን አጣጥማለሁ ብሎ ሚስትም ማገባለሁ ብሎ እያሰበ ከዛም ደግሞ ሌላም አዲስ ደስታ መቶለት እናት እንዳለችው፣ ወንድምም ሌላ ወንድም ታናሽ ወንድም እንዳለው ሰምቶ ይሁን ሁሉ ደስታ በቃ በጣም በጣም በጥሩ ሁኔታ ደስተኛ ሆናለሁኝ ብሎ እናቱንም ወንድሙንም አጠገቧ አድርጎ ተደስቼ ኖራለሁ ሲል መቼም ምቀኛ አይጠፋምና እንግዲህ ያው አህመድ ሊያገባት ያለውን ልጅ ሌላ ሰው ይፈልጋት ነበር፣ እና ያችን ልጅ የሚፈልጋት ሰውዬ ደግሞ ኤልያስ ነው። ኤልያስ እንግዲህ አህመድን ለማጥፋት የማያደርገው ነገር የለም። ያው ተሳክቶለት እሱ እንዲጠፋ ሊያደርገው ነው። ያው እንግዲህ ጋርዶችን ልኮበታል ማለት ነው፣ መንገድ ላይ ያለ ይሄ ነገር ደግሞ ክፍል አስራ ስድስት ላይ ነው የምናየው። አህመድ ምን ሞተ ወይ ሳል ሞተ ተተኩሶበት፣ ምን ተፈጠረ የሚለውን አብረን የምናይ ይሆናል። እኔ ራሴ ጓጉቼለታለሁ፣ የእውነት ጓጉቻለሁ። ግን አሳዘነ፣ በጣም ያሳዘናል። አንዳንድ ታሪክ የሰው ክፋቶ የሰው ክፋቶ አስባችሁታል? እሱን የሆነ ያፍዝ ያደንዝዝ ያደረገበት ይመስል እዛ ወረቀት ላይ ሲፈርም ሁላ አያስታውስም። ፈርሞ ወረቀቱን ይዞ ከሄደ በኋላ እሱም ስልኩን አውርቶ ጨርሶ፣ ከዛ በኋላ ነው እንደውም ጥበቃው ጋሽ ግን አውቀሃል ወይ ወረቀቱ ላይ እንደፈረምክ ብሎ ሲለው ነው የደነገጠው እንደገና የባነነው ማለት ነው። እና ፈረምኩ እንዴ የምን ወረቀት ነው የምን መፈረም ነው የምታውረው እያለ ነበር አጋዡ ጋር እንግዲህ ከጋርዱ ጋር ማለት ነው እያወራ የነበረው እና አህመድ ምንም የሚያስታውሰው ነገር የለም። እሱ ሀሳቡና ልቡ እናቱ ጋር እና ወንድሙ ጋር ነው ገባችሁ? እናቱን ለማግኘት በጣም ብዙ ነገር እየለፋና እየጣረ ስለነበረ እንግዲህ አጋጣሚ ሆኖ ደግሞ ወንድሙ ደወለለት። ይህም አጋጣሚ የሆነ ድብልቅልቅ ያለ ነገር ነው። ብቻ ኤልያስ እዛ ባለበት ልጁ ወንድምየው ባይደውል ኖሮ ላይፈርም የሚችል ነበረ ግን ያው ደወለበት እሱ ሐሳቡ ወደ ወንድሙና ወደ እናቱ ሲሄድ ደግሞ ኤልያስም ክፍት ቦታ አገኘ። አህመድ አብሮት እንዳልሆነ ልቡ ሌላ ጋር እንደሄደ ስላወቀ ብቻ ቀጥታ እንዲፈርም አደረገውና ፈረመ ማለት ነው። ያው ሲፈርም ደግሞ ወይ በጣም ነው የሚያሳዝነው፣ የእውነት በጣም ያሳዝናል። እንግዲህ የመጨረሻ ውሳኔ እናት አገኛለሁ ወንድሜንም አገኛለሁ ብሎ ወንድሙም እዛ ሲጠብቀው ፀሐይ ላይ ቁጭ ብሎ እየጠበቀ ነው ያለውና ወንድሞም ሳያገኘው እንግዲህ እነቱንም ሳያገኝ ሞተ መሰለኝ አህመድ። እስኪ መጨረሻውን ዞሮ ክፍል አስራ ስድስት ላይ የማመጣላችሁ ይሆናል። ከተመቻችሁ ደግሞ ላይክ ሽር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። አስተካክል የምትሉን ነገር ካለ ንገሩኝ፣ አስተካክላለሁ። ለነበረን ቆይታ ከልብ አመሰግናለሁ። እያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አሌይኩም ወረህመቱላ ወበረካቱሁ